የሌባ አይነት ደረቅ ምንድን ነው አለ። እኔ ሲጀመር ሉልን ሁል ጊዜ ለዋለሁ፣ እንደዚህ አይነት ነገሮች ላይ ብዙም ደስ አይለኝም። ተደውለው ዚና እንደ ዚና የሚብሉ ሰዎች ትክክለኛ ማስረጃ ይሰጣሉ አይሰጡም የሚለውን ብዙም እንትን አልንበትም እና ሉል እንግዲህ አምኖበት ሄደ። ይህ ሰው ትክክል ነው ወይም የሚለውን እንግዲህ አላቅም ብቻ እሱ እንዳስመለጠው እውነቱ ተናገረ ብለው በእስከ መጨረሻ ሰውየውን ፊት ለፊት ሲፋጠጥ ያይ የነበረ እና ልዑል፣ ጥንቃቄ ያስፈልግሃል እያላችሁ ሁላችሁም ኮሜንትስ እየጻፋችሁ አይቻሉ። በተለይ በአቤል ጉዳይ ስትጨነቁ ስትጨነቁ ቀኑ ሙሉ ወይ ብስማ ላይ ያላችሁ ተመልካቾች ግን የእውነት? ምን እስካሁን ስንት ሰው ስንት አይቻለሁ የእናንተ ደግሞ እጅግ በጣም በጣም በጣም ለሰው ልጅ ያላችሁ እንትን በቃ ልክ ከጎናችሁ የሆነ ሰው የራቃችሁ ያክል ነው። እና ሰውን ምን ያክል እንትን እንደምትሉ አንዳንዴ የሰው መውደድ የሰጣችሁ እመቤቴ ነው እምላችሁ፣ የሰው መውደድ የሰጣችሁ በአቤል ምን ያክል ስትጨነቁ እንደዋላችሁ ቀኑ ሙሉ ኮሜንት ሙሉ ኮሜንት የእናንተ አቤል ስትሉ ነበርና። እሱ ግን አይታቸው ምንም ጭረት እንኳን የለበትም። ምንም ነገር አላደረጉት። ምን አባታቸው ፈልገው መጨረሻ ላይ ሲጫው እንደነበረ አላቅም። የሰውን ልብ ለመስቀል እኔ እነሱ እንደዛ ልጁ ወይን ወንድሜ ምናምን እያለ እንትን ሲል በቃ ካለውበት ምንም አላቅም ማለት አቤልን ወይ የሆነ ወጉት ወይ የሆነ ብቻ በቃ እንደዚህ ነው ያሰብኩት። ማታ ላይ ሲመጣ ቆሞ እየሄደ እንደዚህ ሳይ መሬት ላይ ተዘርግቶ የነበረው ሰው ማን ይሆን? እኔ እኮ ግራ ገብቶኝ እኮ ነው። እና ስንት ነገር አሰብነ ቀኑን ሙሉ ስንጨነቅ። እረ በስመ አብ ብቻ እግዚአብሔር ይመስገን ምንም ስላልሆነ ደስ ብሎኛል። ግን ከአሁን በኋላ እንደዚህ አይነት ነገር ውስጥ አቤል ሲጀምር ብቻውን መንቀሳቀስ የለበትም። ጎበዝ ነበር እኮ! በፊት እኮ አቤል ብቻውን የሆነ እንደዚህ ነገር አያደርግም። ከጀርባ ያሉትን ይዞ ምናምን ነው እንትን የሚለው። በአሁኑ እንግዲህ ምን እንደተፈጠረ ባላውቅም ብቻውን እንዴት እንደሄድ እነዚህ ሰዎችስ እንዴት ሊያገኙት እንደቻሉ። ሐኪም ቤት ምን ሊሰራ ብቻ ተርፏል። እግዚአብሔር ይመስገን እና ስለአበበ ጉዳይ ደግሞ ስነግራችሁ የአበበ ነገር አሁን ላይ እያለቀለት ይመስለኛል። ሰውየው እውነት ከሆነ የሚያወራው እንደሚያወራው ከሆነ ማንም ሰው ተወቃሽ አይደለም። ይሄ ሰውዬ አምኖ እጁን ከሰጠ ራሱን ልዑል ሳይደክሙ ሳይለፉ ደውሎ እራሱ እንደዚህ አይነት ሌባል ራሱ ደውሎ እኔ ነኝ ብሎ ራሱን አሳልፎ የሰጠን ለመጀመሪያ ጊዜ ይህን ሰውዬ አይቻለሁ። ከልፋታቸው ድካማቸው አቅልሎላቸዋል። ልዑል በጣም አላመነውም። ከነገራችን ላይ ተልእኮ ይሆናል ምናምን እያለ በመሀል እየተወዛገበ ነበር። እኔ በደንብ ማጣራት ያለባት ግን ይች ጓደኛ ፍቅረኛ የተባለችው ግን በመጨረሻ የአጎት ልጅ ሆና የተገኘችው እሷ ልጅ ስላበበ ብዙ ጊዜ እሷ በደንብ ታውቃለች። አሁን ከሐኪም ቤት ከወጣችም እኮ አላረፈችም ከሊያ ጋር እንትን እያለች ነው፣ እና እሷን በደንብ እንትን ማለት ማለት አለባችሁ። ከቻሉት ደግሞ እስር ቤት ማስገባት ነው። ምን አባቱ ልኡልን እኮ ልታስገድለው ነበር። ለልኡል የተተኮሰ እንትን እኮ ነው፣ እሷ ነው የመጣት። ስለዚህ ከዚህ በላይ ማስረጃ የለም እና አንዳንድ ሰዎች እሷ ጥፋት የለባትም ያጎደሉት ምንም ጥፋት የለባትም። እንዴ ሉልን ልታስገድል የነበረችው እሷ አልነበረች? እንዴት ነው ጥፋት የሌለባት? ይሄ ሰውዬ መጥቶ ራሱ እኔ ነኝ እንዲሄድ ያመለጥን የረዳሁት ብሎ የተናገረው እሱ እውነት ትክክለኛ መጥቶ ስራቸውን ያቀለለላቸው ለነሉ። አንዳንድ ሰው መልካም ነገር በሰራሽበት እጥፍ ደግሞ አንቺን የሚጎዳሽ እንደዚህ አይነት ነገር አለና፣ እኔ ብዙ ጊዜ ሰዎችን እኮ አላምንም። ይቅርታ አድርጉልኝ እመቤቴን፣ ሰው አላምንም። ውሸት ስለሚበዛ አላምንም። በቃ ብቻ ልቦና ይስጣል። ልብ ልብ ልብ ለለለል ልብ ይስጠን እግዚአብሔር። ስንት መልካም መልካም ሰው በሞላበት አንዳንድ እንትኖች ደግሞ እየገቡ በሰው የሰው ህይወት ይበጠብጣሉ እና ይሄ ሰውዬ ትክክለኛ ነው ወይ ምንድን ነው እያላችሁኝ ነበር። ማሳጀው ምንድን ነው ይሄ ልጅ እንዴት እውነት ሊናገር ቻለ እኔ ነኝ ብሎ እስካሁን ድረስ እንግዲህ የሚመጡ ወንጀለኞች እኔ አይደለሁም እንደዚህ ነኝ ሲሉ ሲያፋጥጡ ነው የምናየው። ይሄ ደግሞ አምኖ ራሱ ለዛውም ደውሎ እንደዚህ የሚናገረው ምን አስበው እንደሆነ አላውቅም። አብዛኞቻችሁ ደግሞ ስለ ዘላለም ስትጠይቁኝ ነበረ። ዘላለም እንግዲህ ምን እንዳጋጠመው በማላውቀው እንትን የመጨረሻ ቪዲዮ እንግዲህ የሰራበት አንድ ወንበዴ እንግዲህ ነግሬያችኋለሁ፣ ትናንት ማታ ሰርችላችኋለሁ። ቪዲዮ ግን ኮሜንት ስር እየጠይቃችሁ ስለነበረው እኔም ምንም የማውቀው ነገር የለም። ግነት በመጨረሻ ላይ እንግዲህ ሲደበደብ ዘላለም የሚያሳይ ቪዲዮ ነው እንግዲህ ያየሁት። ምን እንደገጠመው ማን ነው የሚለውን ምንም እስካሁን ድረስ አዲስ ነገር አላገኘውም። አዲስ ነገር ካገኘሁ ደግሞ ኮሚዩኒቲ ስር እጽፍላችኋለሁ። ዛሬ ግን የመጣሁት ስለአበበ ነው። አበበ ጉዳይ ምን ላይ እንዳለ እየደረሰ እንደሆነ እንግዲህ በቀኝ በግራ ልኡልም ሆነ አቤልም በሶስት አቅጣጫ ነው። ከነገራችን ላይ ይሄን ሰውዬ ለአንድ ሞትቻ የሆነ ሰውዬ ሶስት ሰው ነው እየፈለገው ያለው በዛ በኩል የዘላለም እንትን አለ። በዚህ ደግሞ አቤል ልኡል ለአንድ ለአንድ የሆነ ኩርንችት የሆነ ሰውዬ ማለት ነው። እና ብዙ እያለፋቸው እያደከማቸው ነው ያለው። ከነገራችን ላይ ይሄ ሰው ከጀርባ ያለውን ሰው ነው እነ ልኡል አሁን እየደከሙ ያሉት የዚህን ሰውዬ ብቻ ነው። ዋናው ሌባ እኮ ዋና አዛዥ የተባለው እኮ ሌላ ሰው እኮ ነው። አበበን እኮ እንደዚህ የልብ የልብ እየሰጡ እኮ እንዲጫወትበት በተለይ በልውል ልውል አሁን በጣም አብዛኛው ጊዜ አቤልና ልውል የተጣሉበት ዋናው እንትን እያበላህ እያጠጣህ ጥላቴን በሚለው ነው አጠገብህ አድርገህ እኔን እንትን እያስባልከኝ ምናምን ብለው የተጣሉበት ሁላችሁም እንደገና መናገር አልፈልግም ያያችሁት ነው እና አቤል ማነው ልውል በጣም ሰዎች የሆነ ሰዎችን ለማወጣጣት የግዴታ በንትን በደካማ ጎናቸው የገባ መስሎታል። ግን አበበ ነው ተጫውቶበት የሄደው። ልዑል ከሱ የሆነ ነገር እፈልጋለሁ ብሎ በቀረበው ሰዓት አበበ ይሄኛውን እንትኑን ተጠቅሞ ትልቅ ችግር ውስጥ ከቶት ነው ሄደው እና አንዳንድ ጊዜ ለሰዎች ብላችሁ በጣም ብዙ ደግሞ በጣም ብዙ ስትለፉ መጨረሻችሁን እዩት ልክ እንደዚህ አይነት ሰው ነው የሚሆነው። ማንንም አትመኑ ምድር እኮ ልጅ ነው። ሰው አምናችሁት ቀርባችሁት፣ መጨረሻችሁን እናንተን ለማድከም እናንተን የሆነ እንትን ለማድረግ ብዙ ነገር ያደርጋል። የሰው ልጅ እንዴት እንደምታምኑ አላውቅም። እኔ ይቅርታ አድርጉልኝ እና ሰው ተጠራጣሩ ምናምን እያልኩ ሳይሆን ሰዎችን እንዴት አድርጋችሁ የምታምኑት? እንዴት አደርጋችሁ ሰውን የምታምኑ የምትቀርቡት? ልክ እንደዚህ አይነት እንደ አበበ አይነት ሌባ እንዴት ነው የምታምኑት? ተጫወተባችሁ። ያቺ ሴቷ የት አባቷ የት እንደገባች እራሱ እስካሁን ድረስ አልታወቀም። ሊያ የተባለችው ዋናዋ ማለት ነው። እና ሁላቸውም እግዚአብሔር የሥራችሁ ይስጣችሁ፣ የእውነት የስራ የሥራችሁ ይስጣችሁ። በሰው ላይ እንትን በቀን በቀን በሰው ላይ ሲጫወቱ የሰውን እንትን የሰው ሀቅ የሰው ምንም፣ ህሊና ቢሶች ለማን ብላችሁ መፍትሄ እንደምትሰጡ አላቅም። እውነት አንዳንድ ጊዜ ለራሳቸው መጠንቀቅ አለባቸው። አቤል ትናንት ወድቆ ስታዩት ምን አይነት እንትን እንደተሰማችሁ አያጣችኋል። አሁን ልውል ለራሱ ምንም ነገር እንትን አይለም። ሁል ጊዜ ካያችሁት ፊት ለፊት ፊት ለፊት ያለው ነው እንትን የሚለው ከጀርባ ምን አለ ለእኔ የሚጎዳይ ምናምን የሚለው በፍጹም አያስብም። እና መጨረሻ ምን እንደሚሆን አላውቅም። እንደዚህ አይነት ነገሮች ደግሞ ትንሽ በተለይ እዚህ እኛ ኢትዮጵያ ውስጥ በርከት እያለ ነው የመጣው ለመጠቀም እንደሆነ አላቅም አላግም። ወንጀል እየተስፋፋ አዲስ አበባ ውስጥ እንደዚህ አይነት ነገር ነው ብትባሉ ማንም ሰው አታምንም። ግን አዲስ አበባ ውስጥ በጣም ብዙ ያልታየ እንትን ያላለ ወንጀል አለ። ሞር ጎረቤትሽ ብትሆንም ደብቃ ሌባን እና እንትን የለም ነው እንጂ አለ ብሎ የሚያጋልጥ ሰው የለም እና መጨረሻ የሚጎደው ልኡል ነው። እና ብቻ እኔ የአበበ ነገር መጨረሻውን ያሳየን በሄደበት ሁሉ ችግር ነው የሚያመጣው ሰውየው። እንደውም ብዙ ነገር ታስቡና ከዛ ደግሞ መልሳችሁ ደግሞ እንደዚህ ባይሆንስ ባይሳካስ ትላላችሁ። ስለአበበ አሁን አበበ የሆን እንደዚህ ጥቆማ ምናምን የሚያደርጉ ሰዎች እኔ በፍጹም አላምናቸውም። ምክንያቱም የእነዚህ የልያ ሰዎች ሊሆኑ ይችላሉ። እዚህ ቦታ እንዴት ነው ወንጀለኛ እዚህ ቦታ አለ ብሎ ራሱን የሚጠቁመው? ስለዚህ ወንጀለኞች ልዑልን የሆነ ነገር ለማድረግ ሲያስቡ በሌላ ስልክ እያስደወሉ ቦታ እየጠቆሙ እሱን ለመያዝ ወይም ለማግኘት አላቅም። ብቻ ብዙ ነገር እያደረጉ ግን እስካሁን ድረስ ምንም አልተሳካላቸውም። በእናንተም ጸሎት እነ ልዑል እና አቤል ምንም ነገር አልሆነም። እያያችሁ ነው። እግዚአብሔር ይመስገን። ከዚህ በኋላም እንግዲህ ራሳቸውን እየጠበቁ እየተጠነቀቁ። ከባድ ነገር አሳልፈዋል። አሁን ሁለታቸው እንግዲህ እኔ አላቅም፣ ይቅር ተባብለናል ብሏል ልዑል ፍጥነት እውነት ነው፣ ምንድን ነው የሚለውን አላውቅም። አቤል እና ሉል ይቅርታ ተጠያይቀናል፣ አትጨናነቁ ቤተሰብ የሚል ከልውል አንደበት በት ሰምቻለሁ። ይሄ ነገር እውነት ይሁን ውሸት ይሁን አላውቅም፣ በደንብ እናጣራለን። ምክንያቱም ከታረቁኝ ደስ ይለናል። እኛ የምንፈልገው እነሱ አንድ እንዲሆኑ ነው። ሉል እና አቤል አንድ እንዲሆኑ እንደ ድሮ በቃ ችግራቸውን ተወያይተው እንዲፈቱ ከዛ ውጭ ማንም ሰው የሰውን እንትን አይፈልግም። እና እስካሁን ድረስ ብዙ ነገር ሰርተዋል። ከአሁን በኋላም እግዚአብሔር እንግዲህ ይጠብቃቸው ወንድሞቻችን። ሰው ብዙ ነገር እያሰበ በእነሱ ላይ ብዙ ሴራ እያሴሩ ችግር ውስጥም የከቷቸው ግን መልሶ እነሱ ስለሆነ ጥንቃቄ ማድረግ አለባቸው። እና ፈጣሪ ይጠብቃቸው። ይሄ አቤል የተባለ ማን ሁሉ አበበ የተባለው ሰውዬ ተያዘ የሚባልበትን ቀን ቅርብ አደርገው የእውነት እንደዚህ በሰው ላይ እንደተጫወተም አይቀርም። ሰራላቸው እኮ! አንድ ሙትቻ የሆነ ሰው ምን ይቅርታ አድርጓል ይለቃሉ። በጣም ስለሚያናድደኝ ነው እመቤቴ በጣም ያናድደኝ። ሞትቻ የሰው ሞትቻ ስለሆነ ነው እንጂ እንደዚህ አይነት ነገር። አቅም ኑሮት አይደለም። ለማንኛውም ሰላማችሁ ይብዛልኝ። እንግዲህ በአዲስ ቪዲዮ እስከመጣላችሁ የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እና ሰላማችሁ ብዝት ትርፍ ትርፍ ትርፍ ይበልልኝ። በተረፈላችሁ ላይክ ሼር ማድረጋችሁ እንዳትረሱ። ቪዲዮውን ገና ስት ስትጀምሩ ላይክ አድርጉ። በጣም ነው የማመሰግናችሁ። ሰላማችሁ ይብዛልኝ። ባይ ባይ።